ጋሽ ግርማም ወደ ቤቱ በሰላም ገብተዋል። ገብቶም ግን ምን መግባት ይባላል? የብሌን እናት እንግዲህ እየጨቀጨቀች አንተ ገረድህ አድርገኝ ኖርህ። ሚስትህ እንደሞተች እኔ ብታገባ ኖሮ እኔ ያንተ ገረድ ነው ያደረከኝ። ምን ብለህ ነው ትዝታ ታገባ ስትለው፣ ዛሬ ያው ሰሞኑን ህፅና ተወረደች ባ ነገር ዛሬ በራሱ ላይ ይወርዳለች። እንደው በግድ ለምን አላገባኸኝም ነበር? ያኔ ገረድህ ነው ያደረከኝ ነው አለችው። እንግዲህ እሷ ያሰበችውን እሷ አላሰበውም። ሌላ ደግሞ ራሄል ሌላ ጉድ ይዛ መታለች። አርግዣለሁ የሚል በቃ ሌላ መፍትሄ ስታጣ ያው መፍትሄ ፈልጋ መታለች። የአንተ ልጅ አለ በሆዴ አርግዣለሁ አለች። አለ አለ ከመቼ ሆነ፣ አረገሽ እንጂ የቲቢት ቲቢት፣ የቲቢት ቲቢት በዛ ሲሏት በዛ። አሁን ጥሩ መፍትሄ እየተገኘ ነው። ባቢን ጋሽ ግርማን እያስወራራ ይገኛል። ጋሽ ግርማ ደግሞ ማን እንደገደለው መፈለግ ያው ማፈላለግ እንዲጀምር ነው ማለት ነው። ሌላው በቤት እንዲወጡ ነበረ፣ ሰሞኑ ቤት ኪራይ አልከፍልም ብላ አስፈራርታ የላከቻት ያው አይተናል። የብሌን እናትም የዋዛ አይደለችም እና እኔ እሷም ትልቅ አጀንዳ ያላት ይመስለኛል። እሷ በተራዋ ዛሬ ሄደ ራሄል እናስፈራርታለች። ግርማን ተስፋዬን ማን ነው ተስፋዬን የገደለው? ግርማ አይደለም። ስለዚህ ማን ነው? የቤት ክራት ስግረፍ ያለሽ አልከፍልም ነገርኩሽ፣ የመጨረሻ ሳውቂ ስትላት፣ መጨረሻውን ነገርኩሽ ሴትዮ ያተነስተሽ ሂጂ ስትላት፣ ምን ብትላት ጥሩ ነው። ብልልን ያድጎ በስ ዛሬ እንደው ትንሽ አንድ ጎንሽ አመሰገንኩሽ አድነቅኩሽ፣ አንድ ጎንሽ ደግሞ አናዶኛል ማለት ነው። በይ ቁርጡን ነገርሻለሁ ስትላት፣ ምን ብትላት ጥሩ ነው። እሺ፣ ጋሽ ተስፋዬ ጋሽ ግርማን እንዳልገደለው ያው ነፃ ብሏል። ስለዚህ አንቺ ታውቂያለሽ። ይሄ ይሄ ነው ቤት ኪራይ ከምትከፍዪውና ከህይወትሽ ምረጭ ብራ ምርጫ አጭር ትእዛዝ ማለት ነው ሙሳ አጭር ቀጭን ትእዛዝ ሰጠር ከቢሮ ተነስተዋታች። እና ምን ለማለት ፈልገሽ ነው? ምንምን ለማለት ነው እያለች ትሳ ደግሞ ተታት ሄዳለች። በመጨረሻም ራሄል ግራ ቀኙን አይታ ይህ ነገር እንዲነቃብኝ ነው ወይ ብላ እንግዲህ በመጨረሻም ቤት ድረስ ሄዳ አንዱ ቤት የአንድ ቤት የአንድ ወር ኪራይ የአንድ ቤት ኪራይ ማለት ነው እንደዛ እንደከፈለች ልታበስርላቸው ሄዳለች። በመጨረሻም ሁሉም ተሳለቁባት፣ በተለይ ራሄልና ና ማነው ጽናትና ብሌን እሱ ለማሳወቅ ነው እሱ ለመርዳት ያክል ነው መጣሽው ምናምን አለች። አይ እኔ ያፈርጉ እንዲያው በስልክም ይቻላል እና ይሄ ትልቅ ነገር አይደለም ስትላት፣ አይ በስልክም ይደርሳል ብለን ነው ብለው ሁለቱ ተሳለቁ ብሌንነት ደግሞ ደስ አለት ተመስገን ብላ እንደው አመሰገነች ማለት ነው። የአንድ ወደ ቤት ኪራይ ሄዳ አስፈራርታ ማለት ነው። እንደው እንደዚህማ ማ ከሆነ ሁሌም እያስፈራረሽ እንደው አስከፍያት በቃ አንቺ ሲስተም ሌላ ሲስተም መፍጠር አለብሽ። ብሌንነት ምን ነካሽ? የተንኮለኛ ተንኮለኛ መሆን ነው ማለት ነው። የተንኮለኛ ሰው ተንኮለኛ መሆን ነው። ስለዚህ ከዚህ በኋላ እንደዚህ ማስፈራራት ነገር ካለሽ አንቺም ማስፈራራት ነው ያለብሽ። ትቀልጫለሽ እንዲህ ው አንቺ ነሽ ምናምን ብለሽ ማወጣጣት ነው። ትንሽ ትንሽ ንዶ ተንኮሎ ሳይገባሽ አይቀርም ግን ያው አውቆ ተኛ ቢቀሰቀሱት አይነቀም እንደሚባል ነው እንጂ የብልድናት ያው የሆነ ሚስጥር ሚስጥር ያለሽ። ስለዚህ አሁን ከዚህ በኋላ እዚህ ቤት መውጣት የለም። እያንዳንዱ ወር መክፈል አለበት። እንደው ዛሬም ተሳስተሻል። የሁለት ወር በአንድ ያስገቢ ማለት ነበረብሽ። እንግዲህ ባቢ ምን አለ? ጽናት ናፈቀችኝ አለ ጽናት ናፈቀችኝ ብላ እንግዲህ ያው የዛሬ የነገ ለማገኘት ብሌንን ቃል ገፍታለች። ሁለት እንትን ነው ያዘው ይሄን ሰውዬ ማለት ነው። አሁንም በመጨረሻም ምን ወሰኑ? በአሻራ እዛ አካባቢ ያሉ በኳቴዎች፣ በአሻራዎች ይህን ነገር ፖሊስም ከተተባበር ይረዳናል። ሁሉም ተሰማምቷል። በዚህ ደግሞ ልትገኝ ነው ይህን ሽጉጥ የጠፋው ያልተመዘገበው በስም ሲጠፋ የማን ነው ብሎ ሲፈለግ በስሙ ጠፋ። ስሙ ግን የገዛው ሰውዬ ወደ ውጭ ሄደዋል አሉ ሊገኝ አልቻለም፣ በማን ስም እንደሆነ። ስለዚህ ይሄ ሽጉጥ በድብቅ ነው ገዛችሁ ማለት ነው። አይዳችኋል። አሁን ደግሞ እዛ አካባቢ ባሉ በአሻራ፣ በኮቴዎች በመንቀሳቀስ በዛ ሊመጡ ነው። ራሄል ምን ተሻለሽ? አሁንስ ምን መፍትሄ ታመጫለሽ?

በቀች የለየለት አንድ እጅ የሆነ ኩባይ የሆነች ልጅ በቃ፣ ሁሉም እያንቀጠቀጠች፣ ከዛም ከዚህም እያንቀጠቀጠች ትገኛለች። አንድ እሷ ማለት ነው። አሁን ሮቤል ስንት ስራ ነው ቀጠለችው? ጽናትና ብሌንን ሊያጠፋላት፣ ተጨማሪ ደግሞ ብሌን ነው ማነው ባቢን ሊቆጣጠርላት፣ የት ገባ የት ወጣ፣ ይሄንም ደግሞ ትፈልጋለች። አስባችሁታ ሲስተም ሲስተሙ ማለት ነው። በጣም የተመታች ግን ይሄ ሮቤል ካደረገው እሺ ሺ ብለ ተጠቅመ ተጠቅመ እንትማለት እንድታጠቃ ያው ታቃለ። ስለዚህ እሺ እያልክ የሆነ ነገር እናንተ እዛ መፍትሄ እስከምታገኙ ድረስ እሺ ሺ ማለት አለብ። ምክንያቱም ሌላ እርምጃ እንዳትወስድ አንተ ላይ ማለት ነው። የእኔ ምክር ከሰማ በእንደዚህ ብትሞክር የተሻለ ነው። ሌላው ደግሞ ከሁለቱም ጋር የሆንክ በአቢም ራሱ እንዲጠብቅ አንደ የእውነት ጓደኛ ከሆንክ የምራውን ጓደኛ እንደሆንክ ነው ከጽናት ጋር አሁን ፖሊሱ ይሄ አንተው ነገር የፖሊስ ተዋው ችግሩ ፖሊሱ ይፈታዋል፣ ምናምን እያልክ እየመከርክ ነው። ጥሩ ጓደኛ ከሆንክ ባቢም ራሱ እንዲጠብቅ እና አንተም እንዲጠብቀው፣ ምክንያቱም የተላከው አንተ ስለሆንክ ማለት ነው። ስለዚህ የዚች ልጅ ተንኮንነት አንተ ገብተሃል አውቀሃል፣ ብርም ሰታስመልስ እሺ እያልክ እያልክ እያልክ ብርህም ሳትመለስለት ምንም ሳትመለስ አንተ እሷ ላይ እርምጃ መውሰድ ትችላለህ ሮቢር ማለት ነው። ከፖሊስን ጋር ተባብራችሁ ከፖሊስ ማንት ላይ እያሰራችሁ አንተም ደግሞ እነሱን እየተከታተልኩ እያልክ እሷን መከታተል አለብህ። ይሄ አንተ ስራ ቤት ስራ እኔን የሰጠው ማለት ነው። ይህንን ብለህ እነሱ ማዳን አንተን ማዳን ይችላል። ስለዚህ የዚህ አንድ ኩባያ የሴትዮ ስትባሉ ሁላቸው ሁላችሁ መጥፋት የለባችሁ። አንተ ግን በቃ ትክክለኛ ሚና መጫወት አለብህ ከሁላቸውም ማለት ነው። ምክንያቱም ሌሎቹ እንዲጠቁ ነው። ይሄን ካላደረግህ ደግሞ ብሌንን ካንታ ርቀት አለው ብላለች። ስለዚህ ከሁሉም እየሰራህ አስመስለህ ከሁላቸውም ይሄን ቤት ስራ እየሰጠህ እንዴት መጥፋት እንዳለበት በህጉም እንዲያቅ እሷም እንድትጠየቅ አድርገህ ይሄን መስራት ትልቁ የአንተ እንት ነው። ይሄም ቦታ ማለት ነው አመች ነው፣ እድሉም አለ አንተ ጋር ከነሱ ይልቅ ማለት ነው። ስለዚህ ይሄን መስራት ግዴታ አለብህ። በዛውም ደግሞ ብሌንን ያፈቀርክ ያው ጀምረሀል እንግዲህ እንዲጸድቅላችሁ ማለት ነው ስለዚህ አሁን ይሄን አማራጭ ብቻ ነው ያለ ከዛ ውጭ ምንም አማራጭ የለ አይ ብለህ ከተንኮል ከሄድክ ደግሞ እሷን ተንኮለኛ ስለሆነች ተንኮል ትወስዳለህ ባቢ በመጨረሻም ያው ምንም ቢፈጠር ምን ጽናትን እንደሚወዳድ ጽናትን ከእሱ ጋር እንድትሆን ነው የሚፈልገው ያኔ በቃ እንዳለን ብሎ ማለት ነው ይህ ያለው ነገር እንዳለ ሆኖ በእችኛውም ደግሞ አስረግጦ ነግሯታል ምንም ቢሆን ከአንቺ ጋር መሆን አልፈልግም ይሄ አስረግጬ ነው ነገርኩሽ አላት ግን አትሰማም በምን በምን እኔ የምለው ምን ደሞ ጥጥ ማለት ቆይ ይሄ ድሮ ሰውዬው ጋር አትሄጂ እንዴ ምን ነው በዚህ ያክል አንተን አሽስታ በሰላም ነው ለማንኛውም ይሄ ስራ ሮብል ሰጥቼ መስራት አለብህ ከዚህ በኋላ የሚፈጠረው አብረን የምና ይሆናል የብሌን እናትም በብስጥርጅና ይሄን ያክል ተንኮል ጥሩ አይደለም። በተለይ ጋሽ ግርማና ጽናት ላይ የምታደርጊው አክት እጅግ በጣም የሚያስጠላ እጅግ በጣም ከአንቺ የማይጠበቅ አንቺ ግን ያው አልተረዳንሽም። ፍቅር ይዞች ነበር ከጋሽ ግርማ ጋር እነሱ ግን እንደ ቤተሰብ ነው ያዩሽ። አንቺ ግን በሌላ ነበረ። ይሄ ደግሞ ያው ያለፈ ነገር ነው። ባለፈው ነገር ደግሞ እንትን አይባልም። ስለዚህ አሁን ያለው እነሱ ካላወቁ ደግሞ ችግር ነው። አንቺ ብቻ በፍቅር ፈልገሽ ሰው እሱ ካላወቀ ምንድን ነው እንትኑ። ስለዚህ ሁለታቸውን ካልት እንትን ካላላቸው ማለት ነው ክብቶሻል። እና ያለፈው አልፈዋል። መጀመሪያ ያደረጋለሽ ነገር አትርሺ። ሰው የመጀመሪያ ተደረገለትን ነገር አይረሳምና አትርሺ፤ ለማለት ያህል ነው። ብሌን እናት አንቺ ጥሩ ሰው ነበርሽ። ምን ነካሽ ነበርሽ ትዝታ ለምን አገባሃት ያኔ ብለሽ ሆነ። ያኔ እኮ እጅ ብታዋጪ የሆነ ፍንጭ ብትሰጪው እኮ በቃ ከአንቺም ውጪ ሌላ ያገባም ነበር። አንደኛ ከልጁ ጋር አንድ ላይ ነበራችሁ፣ እናቴ እናቴ እያለች ነው አሳደግሻት። ያውቃ የእነሱን እየተከባከብሽ። ስለዚህ ትንሽ ብታ- እንትን ብታማክሪው ትዝታም አትመጣም ነበር። ይህ የአንቺም ስህተት ነው። ነገራችን ላይ ያው ሴት ልጅ መጠየቅ ሼም ነው ምናምን ይባላል። ለዛ ይዞሽ ነው እንጂ ይህ ባሰብ ብታቀርቢለት ኖሮ ይቀበልሽ ነበር። ኖረሽ ኖረሽ ዛሬ ግን ወቀሳ አንቺ በሌላ እንዳሰብሽው እነሱ ደግሞ በቤተሰብ ነው ያሰቡት። አንቺ ባሰብሽው እነሱ አላሰቡትም ነበር፣ ጽናትም ይሁን ጋሽ ግርማ ማለት ነው። ስለዚህ እንደዚህ ያለ መገጣጠም ደግሞ አንዳንዴ የሚያጋጥም አጋጣሚ ነው። እንግዲህ ቻዩ፣ ምንም አይደለም፣ አልፏል። አሁን እስካላችሁ ድረስ መጀመሪያ ያደረገልሽን እያመሰገንሽ ያለፈው አልፏል ብለሽ መኖር ተሰማምታችሁ መኖር ከዚች ራሄል ጋር እንዴት መውጣት እንዳለባችሁ ተመካከሩ። ይሄ ነው የሚበጃችሁ። ሰላማችሁ ላይክ አድርጉ ባይ